በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኃ መጋቢት ስምንት አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስ መጋቢት ስምንት በዚች ዕለት የኢንዲናው መኮንን ቅዱስ አርያኖስ በሰማዕትነት አረፈ። ይህም እንዲህ ነው። የከበሩ ፍልሞንና አብላኒዮስ በእርሱ እጅ በሰማዕትነት ከሞቱ በኋላ እርሱም በስቃይ ውስጥ ሳለ ከአማንያን አንዱ ከቅዱሳን ከደማቸው ወስደህ ዓይንህን ብትቀባ በዳንክ ነበር አለው። ያን ጊዜ ከደማቸው ወስዶ ዓይኑን ቀባ፣ ወዲያውኑን ድኖ ፈጥኖ አየ። ከዚህ በኋላ በቅዱሳን ላይ ባደረገው ክፉ ሥራ ሁሉ በድንቁርናው ምሕረት የሌለውን ስቃይ ስላሰቃያቸው ታላቅ ጸጸት ተጸጽቶ አዘነ። ተነስቶም ጣውታቱን ሰበረ በክቡር ባለቤት በጌታችን ኢየሱስ ክርስቶስ አምነው ምዕመናንን ማሰቃየቱንም ተወ። ዲዮቅልጣኖስም ወሬውን በሰማ ጊዜ ጭፍሮቹን ልኮ ወደ እርሱ አስመጣው። በምን ምክንያት አማልክትን ማምለክ እንደተወ ጠየቀው። እርሱም በቅዱሳን ሰማይታት እጅ እግዚአብሔር የሰራቸውን አስደናቂ ታምራትን ታምራት ሊነግረው ጀመረ ህዋሳታቸውን ሥራቸውን እንዴት እንደሚቆራረጧቸው በየአይነቱ በሆነ ስቃይም ሲያሰቃያቸው ያለምንም ጉዳት ጤነኞች ሆነው ተመልሰው እንደሚነሱ፣ ዲዮቀልጣንስም የታምራትን ነገር ስለነገረው ተቆጣ። ጽኑ የሆነ ስቃይም እንዲያሰቃዩት አዘዘ። ሁለተኛም ከጉድጓድ እንዲጨምሩትና እስኪሞትም የጉድጓዱን አፍ እንዲዘጉ አዘዘ። እንዲሁም አደረገ። የክብር ባለቤት ጌታችን ኢየሱስ ክርስቶስ መልአኩን ልኮ ከጉርጓዱ አወጥቶ በንጉሥ ዲዮቅልጣኖስም መኝታ ላይ አቆመው። ንጉሱም በነቃ ጊዜ አይቶ ደነገጠ፣ ፈራ። ማን አንተ አለው? እርሱም እኔ የእንድናው ገዢ አርያኖስ ነኝ ብሎ መለሰለት። ንጉሱም ደንግጦ እየተንቀጠቀጠ በማቅ በማቅ ተጠቅልለው ከባሕር እንዲያሰጥሙት አዘዘ። በባህሩም ውስጥ ነፍሱን በጌታችን እጅ ሰጠ። እንዲህም ሆነ። ቅዱስ አርያኖስ ዘመዶቹንና አገልጋዮቹን ሲሰናበታቸው እንዲህ ብሎ ነገራቸው። ለስቃዬ እርሱ እንደሚያስብና ወደ ሀገረ ወደ እንድናው እንደሚመልስ በሌሊት ራእይ እግዚአብሔር አስረድቶኛል እና እናንተንም በእስክንድርያ ወደ ስጋዬን ጠብቁ አላቸው። ባሰጥሙትም ጊዜ ጌታችን ዓሣ አንባሪን አዘዘ። አንባሪውም ተሸክሞ ወስዶ በእስክንድሪያ ወደብ አውጥቶ በየቢስ ላይ አኖረው። አሽከሪዎቹም ከዚያ እየጠበቁት ነበር። ወደ አገሩ ወደ እንዲናው አደርሰው ከቅዱሳን ሰማይታት ከፍልሞንና ከአብላኒዮስ ከስጋቸው ጋራ በአንድነት አኖሩት። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ቅዱስ ማቲያስ ሐዋርያ በዚችም ዕለት ደግሞ በአስቆሮንቱ ይሁዳ ፈንታ የተሾመ ከአስራ ሁለቱ ሐዋርያት የአንዱ ሐዋርያ የማትያስ የማትያስ የእረፍቱ መታሰቢያ ሆነ። ይህም ሰውን ወደሚበሉ ሰዎች ሀገር ወንገልን ይሰብክላቸው ዘንድ በሄደ ጊዜ ወዲያውኑ ይዘው ዓይኖቹን አውልቀው አሰሩት። ምግባቸው የመጻተኛ ሰው በድን ስለሆነ፣ ልማዳቸውም እንዲህ ነው፤ መጻተኛ ሰው ሲይዙ አይኖቹን አውልቀው በእስር ቤት ያኖሩታል። የያዙበትንም ቀን ይጽፋሉ። ሰላሳ ቀንም እስትፈጽም ሳር ያበሉታል። ከዚያ በኋላ አውጥቶ አርደው ይበሉታል። ሐዋርያ ማትያስም ታስሮ ሳለ ሰላሳ ቀን ሳይፈጸም በጌታችን ትእዛዝ ሐዋርያው እንድርያስ ወደ እርሱ ደረሰ። የሀገሩ ሰዎች የሚሰሩትን ክፉ ሥራ አይቶ አደነቀ፣ እጅግም አዘነ። እስረኞችንም ሁሉ አውጥቶ የሀገር ሰዎች ወደ ማያገኟቸው ቦታ አኖራቸው። እነርሱ ግን ሁለቱ ሐዋርያት እንድርያስንና ማትያስ ማትያስ ተገለጡላቸው። የሀገሩም ሰዎች ያዟቸው፣ በአንገታቸውም ገመድ አስገብተው እስከ ሶስት ቀን በሀገሩ ጥጋጥግ ጎተቷቸው። ሐዋርያት ስለዚያች ሀገር ሰዎች ስለ ድህነታቸው ወደ እግዚአብሔር ጸልዮ ያን ጊዜ ከወይን ቤቱ ምሶሶ ስር ውሃን አፈለቁ። ውሃውም ከፍ ከፍ ብሎ በሀገር ውስጥ እስከሚያጠለቀልቅ እና ወደ ሰዎች አንገት እስከደረሰ እየበዛ ሄደ። በተጨነቁና የህይወታቸውን ተስፋ በቆረጡ ጊዜ ወደ ሐዋርያት መጡ። በፊታቸው ኃጢአታቸውን እየተናዘዙ አለቀሱ። ሐዋርያትም በክብር ባለቤት በጌታችን ኢየሱስ ክርስቶስ እመኑ፣ እናንተም ትድናላችሁ አሏቸው። እሊያ ሁሉም በክብር ባለቤት በጌታችን አመኑ። ሐዋርያትም አስተማሯቸው፣ ገሰጿቸው። የአንድነትን፣ የሦስትነትን የመድኃኒታችን ሰው የመሆኑን ምስጢር ገለጡላቸው። ደግሞም ይህን የአራዊት ጠባይ ጌታችን ከእነርሱ የአርቅ ዘንድ ጸለውላቸው። ከዚህ በኋላ በአብ፣ በወልድ በመንፈስ ቅዱስም አጠመቋቸው። ያ የአውሬ ጠባይ ከእርሳቸው እርቆ ሰው የሚመግበውን የሚመግቡ የዋሆች ቅኖች ሆኑ። ኤጲስቆጶሳትን ቀሳውስትንና ዲያቆናትንም ሾሞላቸው በቀናች ሃይማኖትም እያጸኗቸውና እያስተማሯቸው ሰላሳ ቀኖች ያህል ከሳቸው ጋር ኖሩ። ከዚያም ወጥተው ሄዱ። የሀገሩ ሰዎች ግን በሌላ ጊዜ ወደ እነርሱ እንዲመልሱላቸው ሐዋርያትን ለመኗቸው። ሐዋርያ ማትያስ ግን ወደ ደማስቆ ከተማ ገብቶ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ሰበከ። የሀገሩ የሀገርም ሰዎች ይዘው በብረት አልጋ ላይ አስተኝተው በበታቹ ስድስት ቀን ስድስት ሌሊት እሳት አነደዱ። ሊያዩትም ወደ እርሱ በመጡ ጊዜ ፊቱ እንደ ፀሐይ ሲበራ አገኙት። ስጋውንም ሆነ የራሱ ጠጉሩም ወይም ልብሶቹ ምን ምን እሳት አልነካውም። እጅግም አደነቁ። አሁንም ዳግመኛ ሀያ አራት ቀን እስኪፈጸም ድረስ ሐዋርያ ቅዱስ ማቲያስ በተኛበት በዚያ የብረት አልጋ በታች እሳትን አነደዱ። ከዚህ በኋላ ከእሳቱ ባወጡት ጊዜ ያለ ምንም ጉዳት ጤነኛ ሆኖ አገኙት። እጅግም አደነቁ፣ በክብር ባለቤት በጌታችን በኢየሱስ ክርስቶስ አመኑ። እርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው፣ ካህናትንም ሾመላቸው። በቀናች ሃይማኖትም እያጸናቸው ከእርሳቸው ጋራ ኖረ። ከዚያ ተነስቶ ስሟ ፍልዎን ወደሚባል ከአይሁድ ሀገሮች ወደ አንዲቱ ሄደ። በዚያም በጎ ዕረፍትን አረፈ። ስጋውንም በመልካም ቦታ አኖሩ። ከስጋው በሽተኞችን በመፈወስ ታላቅ የሚያስደንቁ ተአምራት ተገለጡ። ልዩ የሆነች በረከትም ከእኛ ጋር ለዘላለሙ ትኖር አሜን። ቅዱስ ዩሊዮስ ሊቀ ጳጳሳት በዚችን ቀን ደግሞ በእስክንድርያ ላይ የተሾሙ አባቶች ሊቃነ ጳጳሳት አስራ አንደኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት አባ ዩልዮስ አረፈ። ይህም አባት አስቀድሞ በእስክንድርያ ቄስ ሆኖ ነበር። እርሱም ባለበት ዘመን በግብፅ ሀገር እንደርሱ ያለ የሌለ አዋቂ፣ ብልህ የሆነ ምሁር ነበር። የክብር ባለቤት በሆነ በእግዚአብሔር ፍቃድ በእስክንድርያ ሊቀ ጵጵስና ተሾመ። ብዙዎች ድርሳናትና ተግሳጻትን ደረሰ። የሹመቱን ዘመን ሰላም የሰፈነበት ነበር። በቀና ሃይማኖትም ይጸኑ ዘንድ ሕግና ሥርዓትንም ሁሉ እንዲጠብቁ ሕዝቡን ሁልጊዜ ይመክራቸውና ያስተምራቸዋል። በወንገላዊ ማርቆስ ወንበር አስር ዓመት ከኖረ በኋላ በሰላም በፍቅር አረፈ። በረከቱም ከእኛ ጋራ ለዘላለሙ ትኑር አሜን። መጋቢት ስምንት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ማቲያስ ሐዋርያው ከ12 ሐዋርያት። ቅዱስ አርያኖስ ሰማዕት በዘመነ ሰማዕታት ብዙ ክርስቲያኖችን ያሳድድ የነበረና ጌታ በንሳ የጠራው። ቅዱስ ዩልዮስ ሊቀ ጳጳሳት። ወራዊ በዓላት፦ ቅዱስ ሙሴ ሊቀ ነቢያት፣ ኪሩቤል፣ አርባዕቱ እንስሳ፣ አባ ቢሶይ ወይ ቢፎይ፣ አቡነ ክሮስ፣ አባ ሳሙኤል ዘደብረ ቀልሞን። እንዲህ ብለው ጸለዩ፦ አቤቱ ልብን ሁሉ የምታውቅ አንተ ከነዚህ ከሁለቱ የመረትከውን አንዱን ግለጥ ዕጣ አጣጣሏቸው ዕጣውም በማትያስ ላይ ወጣ ከአስራ አንዱ ሐዋርያት ጋርም ተቆጠረ ሐዋርያት ሥራ ምዕራፍ አንድ ሀያ አራት እስከ ሀያ ስድስት ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳሃይቱን አነስተኛ መባ እንደተቀበለ ለሁሉ ጊዜ የሚያገለግሉ አይላፋት መላእክትን እያሳሰቡ በችግረ ጊዜ የሚያቀርብልን ምስጋና ተቀበል እናንተም ቅዱሳን ነቢያት፣ የወንጌል ሰባክያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት፣ ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና አደምጠው የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እነመጠምስቶ ይልና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን።